ወደ ሙስሊሞች እንዴት ናችሁ? ሰላም ነው? ትንሽ እናውራ። ከነቢያቶች በሙሉ የተለየ ልመን ለምንድን ነው ነቢዩ መሐመድን ከነቢያቶች በሙሉ የተለየ ነቢይ ነው ብላችሁ የምታመልኩበት፣ የምታመልኩ ሳይሆን ይቅርታ፣ ነቢይ ነው የምትሉበት መንገድ የመጨረሻ ስለሆነ ነው ብላችሁ ነው የምታስቡት ብዙ ነቢዮች ያሉ እሱ ግን የመጨረሻ ስለሆነ ከማንም በላይ እንወደዋለን ነው ስትከራከሩ የማየው። ስለ አብርሃም ወይም ስለ ኢብራሂም ስትከራከሩ ሰምቼ አላቅም። ስለ ኢየሱስ ክርስቶስ ነቢይነት ስትከራከሩ ሰምቼ አላቅም። ስለ ማንም አትከራከሩ ደመነት ነቢዩ መሐመድን ትችት ሲመጣ ህይወት ካላጠፋም ብላችሁ ነው የምትሉት። ግራ የሚገባኝ እሱ እዚሁ ላይ ፍርድ ከሰጣችሁ እዚሁ ላይ የሰውየውን ካረዳችሁ፣ የአላ ምን ሰርቶ ይብላ። ይሄን ደግሜ እናገራለሁ። አላ ስራው ምንድን ነው? አንተ እዚህ ምድር ላይ እኔ ስለ አርሴማም ስለ አቡነ ተክልዬም ስለ ሌሎችም ተናግሬያለሁ። እዚህ ጋር ልረደ የሚል አታመጣ? አሁን የምጠይቃችሁ ሙስሊሞች ለሁላችሁም ነብዩ መሐመድ ሲተቹ? እንገላለን የምትሉት ነገር ለምንድን ነው? ለምን አላህ ምን ሰርቶ ይብላ ያልኩ ነው። እኔን ከገደልከኝ አላህ ምን ይስራ? አያችሁ ደካማነት። ያ ነቢዩ መሐመድን ተናገርኩኝ። ማስተማር ያለብን ነቢዩ መሐመድን ተናገርኩኝ፣ በፈለግኩት መንገድ ተናገርኩኝ። አንተ መጠን ኖ መሐመድ እንደዚህ እንደዚህ አይልም እንደዚህ ይላል በሚል ታስተምረኛል። ነቢዩ መሐመድን ሁሉም ሰው አሁን አልፈልግም ቢልና ቢተቻቸው ሁሉንም ገላችሁ ሊጨርሱ ነው፣ ገላችሁ ሊጨርሱ ነው። ይሄ ነው ማስተዋል የላችሁ ምለው የገዳይ መንፈስ ካለ ዲያቢሎስ ነህ፣ የገዳይ መንፈስ ካለ ዲያቢሎስ ነህ። ከእግዚአብሔር አይደለም፣ ወይም ደግሞ አላህ ትክክለኛ አይደለም እያልኩ ነው። የዲያቢሎስ መንፈስ መኖር የለበትም። ለምሳሌ እኔ ክርስቶስ እንበታቸው፣ ክርስቶስ ልቦ ላይስጥ የሚለ ያለው ክርስቶስ ልቦ ላይስጥ ጨረስኩ። ምን አገባኝ? እሱ ስራ አለሁ ማ ጌታ ነው ኢየሱስ መልሳለሁ፣ አለሁ በደንብ መልሳለሁ። ስለዚህ እናንተ ችግር ሁል ጊዜ ምንድን ነው? አንድ ሰው ነቢዩ መሐመድ በምወደው በአንገቴ በልጆቼ ምናምን ይባላል። ለማንም በአናቱ ቢተከል ነው የምልህ ህይወት የምሰጥለት የለም ለማንም ነው በናቱ ይተከል ማንም ህይወት የምሰጥለት እዚህ ምድር ላይ ማንም የለም እያልኩ ነው። የኔ ክርስቶስ ራሱ መልስ ይሰጣል። የእኔን ህይወት አይፈልገውም። ሄነው አልሰጥም፣ ትቀልዳለህ። እንዲህ እናንተ ግን በሚዘግንን ሁኔታ እንደዚህ የምታስፈራሩበት መንገድ ትክክለኛ አይደለም። ሌላው ኦርቶዶክስን ወይም ፕሮቴስታንትን ተናግረ ፕሮቴስታንትና ኦርቶዶክስ ዝም ይለኛል ብለን እንዳታስብ። ንጽጽር ሃይማኖት የጀመራችሁት እናንተ ናችሁ፣ የነካችሁት እናንተ ናችሁ፣ የምትሄዱት እናንተ ናችሁ። መልስ የሚዘገንን የጻፋችሁት ደግሞ በተለይ በተለይ አዲሳችሁ ላይ የጻፋችሁት መድኃኔ ዓለም ድረስ ምስልምናን ያስበላው አዲስ ነው። እስልምና ለፍ ወይ ጥብስ ያደረገው አዲሳችሁ ነው። ትልቁ መስታይክ አዲስ እስልምናችሁን፣ አስቀሟቸዋል። እውነቱን ነው ምነግራችሁ። እውነቱን አባቶቻችሁ ሲያስተምሩ ሰባ ሁለት ሰባ ሁለት ድንግል ይሰጣል ገነት ስትገባ አሏቸው። እኔ ገነት ቺቺኒ አይደለም። እውነቱን ነው ምናለ ገነች ይቺ አይደለም። እንደዚህ ብሎ የሚያስተምር አባት ካለ ቀውስ ነው ቀውስ ነው። ምን የመሳሰሉ ሴቶች ድንግልነታቸው በየአምስት ደቂቃው የሚመለስ ደናግላት ይሰጣል ብላል። እንዲህ የሚያስተምር አባት ካለ በአናቱ ትከለው። ይሄ ለእስልምና የሚያዋርደው እንጂ የሚያስከብረው ማንነት አይደለም። ሌላው ቤተ ክርስቲያን ውስጥ ዲያብሎስ ሊኖር አይችልም። መስጊድ ውስጥ ጅን ያለ የየግል ጅኒ ያለን ብሎ አቦ አይደር ሲናገር ሰማሁት። እንዴ ከጅኒ ለመራቅ መስሎኝ ክርስቶስ ነው የተጠጋሁት። ከጅኒ ለመራቅ መስሎኝ ከጅኒ ምርቀውን ጅኒ እያንዳንዳችን ጅኒ ያለን ብለ ጅኒ ቆለጥ። አይነፋ ጅኒ ቆለጥ እንዴት ይኖራል? እያንዳንዳችን መስኪድ ውስጥ ጅኒ ያለን ብለህ ስትናገር እንዴ ምን ምን እያነበክ ነው? አቦ አይደር ብለህ መጠየቅ አለብህ። ብራዘር፣ ዝም ብለ ማትነዳ እኔውን ከእናንተ የምደግፈው አንድ ነገር አለ። አራት ሚስት እኔ ያስፈልገኛል። ይህ ሁኔታው ደስ እያለኝ አይደለም። አራት ሚስት ለእኔ ያስፈልገኛል ይኸውም በክርስትናው በተስማሙልኝ በኦርቶዶክስም በፕሮቴስታንትም አራት አራት ሚስት ቢሰጠን እንደ ሀሳብ እንደ ሀሳብ እስማማለሁ ስ ቢዩርፉ ቢዩርፉ ማይ እመቤቴም የምደግፈው ሀሳብ አራት አራት ቺክ ብለህ ምክንያቱም እነ ዳዊት በልተዋል አሪፍ አሪፍ ቺኮች እነ ሙሴ በልተዋል ሳሌሻማ የአራድዬ ልጅ ነው ጠቢቡ ሰለሞን የአራድዬ ልጅ እሱም ባረጌ እሪ ይለጠልጣል። እንደ ሰሌ አራዳ ልጅ አታመጣል። በጣም ብራንድ ነው። ሶል ሶል፣ በጣም ከባድ ሚዛን እና እንደ ሰሌ ብለጠልጥ ደስ ይለኛል። እና እንዳልኩ አሁን በእስልምና ከምደግፈው ነገር አሁን ካለ በእንትን አራት ሴት በጣም በጴንጤና ኦርቶዶክስ መቀየር አለበት። አይ መቀየር አለበት። እኔ አልስማማ በአንድ ሚስት በጣም በጣም የሆነ እየተሰማኝ፣ አብዛኛው የኦርቶዶክስ ወንድና የፕሮቴስታንት ወንዶች ተጎድተናል። በሚስት ጉዳት ላይ ነው፣ ምንም አልዋሽ፣ ጉዳት ላይ ነው። ፌር አይደለም። ስለዚህ ለእኛም አራት አራት ይሰጠል። እሺ ሶስት ሶስት ይሆንልን። እሺ ሶስት ሶስት ኮረጁ እንዳንባል ሁለት እሺ፣ እሱ የሚቀርና አንድ ሚስትና አንድ ሳይድ ቺክ ይሰጠን፣ አንድ ሳይድ ቺክ የምንለጠለጣት ይሰጠን። የስ በኦርቶዶክስ እና በፕሮቴስታንት አንድ እየመጣች ሚስታችን ስታቆርፍ ምናምን የምንለጠለጣት ይሰጠን። ይህም የሚያስማማን ይመስለኛል። ስ ቢውለፉ እና እሱን ሰፖርት አድርጋለሁ። በሙስሊም ከሞደው ነገር በሚስት እህት አማቾች ናቸው። ይሄ ነገር መስተካከል አለበት። ትክክል ነው። ምክንያቱም የመጽሐፍ ቅዱስ ሰዎች በሙሉ በሙሉ አንድ ሚስት ያለው የለም። ለጥላጭ ነው ግ ይለጠልጣል። መጽሐፍ ቅዱስ ላይ አንድ ሚስት ያለው ሰው የለም። ሁሉም ለጥላጭ ነበር። ለእኛ ጊዜ ምን ነው ቋጠሩብን? ምን ነው ቋጠራችሁብን? ስለዚህ በእስልምናው ከምስማማው ሀሳብ ፍቅር ሲዝም አንታ አብድ እብድ ነ ላይሰንስ እብድ ጦል። ስለዚህ በእስልምና በትክክለኛው ከማምንበት አንድ ነገር አራት ሚስት። እኔ ግን እሱ ቀርቶ ሳይርቺክ ቢፈቀድልን ደስ ይለኛል። እሱ ጥሩ ነው። ሌላው ምንድን ነው፣ አስተምሩበት። ነቢዩ መሐመድን አትናለዱበት። እውነቴን ነው። እሱን ተነካ አጠፋለሁ እገላለሁ ምናምን የሚል አስተሳሰብ የዲያቢሎስ መንፈስ ነው። ይሄ የተሳሳተ መንገድ ነው። ምክንያቱም ነብዩ ማህመድ እንዲፈቀሩ አታርጉ፣ እንዲወደዱ አታርጉ። ሐዲሳችሁ ላይ የተጻፈው ነገር ሊያስወድዳቸው አይችልም። እውነቱን ልንገር፣ ሐዲስ ላይ የተጻፈው ነብዩ ማህመድን አያስወድድም። እውነቱን ነው የምነግርህ። ሐዲሱን መጠ አለባቸው ለዚህ ነው እኛ አሁንም የምለው አሁንም እኔ የምለው ልክ በእንትን እንደሄድኩት በኦርቶዶክስ ገድላት ገድላት ኦርቶዶክስን እንደሚያረግሷት ሐዲስ በእስልምና በጣም እስልምናን የሚያዋርድ መጽሐፍ ነው። ብዙ ነው የምናገረው። አይደለም የምትለኝ ከሆነ እፎኝ ጠሯዋለሁ አሮጋን ነው ብረሃ እፎ ይንጠራለና እየጠቀሰ ከዛውን ያደርጋል እየመጣ ስለዚህ፣ ይህንን ነው መስተካከል ያለበት፣ መስተካከል አለበት። በኦርቶዶክስ እና በተለይ ብዙ ጭቅጭቅ ያለው በኦርቶዶክስ እና በሙስሊም ነው። ቢግስ ፕሮብለም፣ ቢግስ ፕሮብለም። አዲስ በጣም አድርጎ እስልምና ብዙዎቹ ነው የሚያምኑት የኛዎቹ ናቸው። አያውቁትም፣ አላነበቡትም። ያነበቡት ጊዜ ግን ፈጣሪ ምስክር ይነቁታል። በእንትን እናምናለን የሚሉ በአዲስ የሚያምኑ ሙስሊም አያሆኑ፣ እርግጠኛ ነግርሃል። በጣም ከባድ ነው እና ልክ እንደ ገድላት ማለት ነው። ገድላት አሁን እኔ ገድላት ብከተል ኦርቶዶክስን አልከተላትም። እባነጥጣለ ጠንጥጬ ነው የምታይ ጊዜ ስለዚህ አንዳንዴ የማይጠቅመውን ነገር አለመከተል ጥሩ ነው።